ፈይሳ ደስታ ይባላሉ። ከመቂ ወደ ሻሸመኔ በፍጥነት መንገድ ሲያሽከረክሩ ነበር ያገኘ ናቸው። እርሳቸው እንደሚሉት የፍጥነት መንገዱ መገንባት ጊዜያቸውን እንደቆጠበላቸው ይገልጻሉ። ፍጥነት መንገዱ በጣም አሪፍ ነው። ለተሳፈሪም ሆነ ለእኛም ሰዓት ይቆጥባል፣ አደጋ ይቀንሳል። ያው ምቾትም አሪፍ ነው። እኔ አሁን ሁለት ሰዓት ተኩል ነው የሚፈጀብኝ። አሁን አዲሱ መንገድ ቢሆን ቢያንስ አንድ ሰዓት ነው የሚፈጀው። በጣም ጠቃሚ ነው። አሁን ከዚያ ወደ አዲስ አበባ በጣም ምርጥ መንገድ ነው ያለው አሪፍ ነው ብለን። እንደ ፈይሳ ያሉ አሽከርካሪዎች የፍጥነት መንገዱ መገንባት ሚናው የጎላ መሆኑን ጠቅሰዋል። የሞጆ ሐዋሳ ፍጥነት መንገድ አካል የሆነው የባቱ አርሲ ነገሌ የፍጥነት መንገድ ግንባታም እየተከናወነ ይገኛል። የመንገድ ማጠናከሪያ ኮንክሪቶችን እየሰራን ነው። ድልድዮችና ማሳለጫዎችን በተቀመጠው ዲዛይንና ጥራት መሰረት እያከናወን እንገኛለን። የተቀመጠልን ጊዜም ለመጨረስ እየሰራን ነው። የፍጥነት መንገድ ፕሮጀክቱ በተቀመጠለት ዲዛይንና ጥራት መሰረት እየተገነባ መሆኑም ተጠቅሷል። ፕሮጀክቱ ከመጀመሩ የዲዛይንም ሪፖርቲንግም ኳሊቲ ኮንትሮልም ፕሮሰስ ሲደረግ ማለት ነው፣ ሲሰራ እንደገና ደግሞ የማቴሪያል ቴስት ካለቀ በኋላ ደግሞ የተሰራው ቴስት የተቀመጠለትን የዲዛይን ስታንዳርድ ወይ የጥራት ስታንዳርድ ያሟላል ወይስ አያሟላም የሚለው ፕሮጀክቱ ከመጀመሩ በፊት እሱን እስታብሊሽ እናደርጋለን። ፕሮጀክቱ ሲጀመር ወጥ የሆነ ስታንዳርዳይዝድ የሆነ ሲስተም ነው የምንሰራው። ያው እስካሁን ባለው በስታንዳርዱ መሰረት ነው የሚሰራው። በተለያዩ ምክንያቶች አንዳንድ ነገር ቢከሰት የማስተካከያ ስራ ይሰራል። በኢትዮጵያ መንገዶች አስተዳደር የሞጆ ሐዋሳ ፍጥነት መንገድ ግንባታ ፕሮጀክት ጽህፈት ቤት ስራ አስኪያጅ ኢንጂነር አዲስ ይወታደስ እንዳሉት የፍጥነት መንገድ ግንባታው በተቀመጠለት ጊዜ ለማጠናቀቅ እየተሰራ መሆኑን ተናግረዋል። የሞጆ ሐዋሳ የፍጥነት መንገድ ሶስተኛው ክፍል የሆነው የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ላይ ነው። የሞጆ ሐዋሳ የፍጥነት መንገድ አጠቃላይ 202 ኪሎ ሜትር ያለው የፍጥነት መንገድ ሲሆን የመጀመሪያው ምዕራፍ ከሞጆ ድረስ እስከ ባቱ ድረስ ያለው 92 ኪሎ ሜትር የአስፋልት መንገድ ተጠናቆ ለትራፊክ ክፍት ከሆነ ሶስት ዓመት በላይ አስቆጥሯል። አሁን እንግዲህ እየተገነባ ያለውና አክቲቭሊ ዛሬ የምናየው ፕሮጀክት የባቱ አርሲ ነገሌ የፍጥነት መንገድ ፕሮጀክት ሲሆን 57 ኪሎ ሜትር ርዝመት ያለው በአለም ባንክ ሙሉ 100 ፐርሰንት የብድር ውል የሚተዳደር በቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ፣ ከቅርብ ጊዜ ወዲህ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ፕሮጀክቱን ተረክቦት እየገነባው ያለው ፕሮጀክት ነው። አሁን ላይ 85 ፐርሰንት አካባቢ ተጠናቋል። አብዛኛዎቹ የአስፋልት ስራዎች እየተከናወኑ ቀሪ ስትራክቸሮች እየተከናወኑ ነው። እንዳያችኋቸው ከዋናው መንገድ ጋር የተያዙ ስራዎች እስከ ነሐሴ 2017 ድረስ ለመጨረስ በከፍተኛ ርብርብ እየተሰራ ነው። የሚጠናቀቁበትም ከፍተኛ እድል አለ። የፍጥነት መንገድ ግንባታውን እያከናወነ የሚገኘው ዓለም አቀፉ የስራ ተቋራጭ ቻይና ኮሚኒኬሽን ኮንስትራክሽን ኩባንያ ነው። የማማከርና የቁጥጥር ተግባሩን ደግሞ ሀገር በቀሉ ኢትዮ ኢንፍራ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ከኩንሃ ኢንጂነሪንግ እና ኮንሰልቲንግ ከኮሪያ ኤክስፕረስዌይ ኮርፖሬሽን ጋር በመተባበር እየተሰራ እንደሚገኝም ተገልጿል።